ጤና ይስጥልኝ እንደምንቆያችሁ የተከበራችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ይሁና መኮንን ከመላይ ስቱዲዮ እና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። ወደ ቀዳሚው ዜና አልፋለሁ። በለውጡ ዓመታት የብሔር ብሔረሰቦችና ሕዝቦች ቀን የኢትዮጵያን ሕብረ ብሔራዊነት በሚያሳይ መልኩ እየተከበረ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ተናገሩ። ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ መልእክት በአማራ ክልል ደረጃ የማጠቃለያ መርሃ ግብር በደብረ ብርሃን ከተማ ተከብሯል። ደጀኔ በቀለ ተጨማሪ አለው። ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ሀያኛው የብሔር ብሔረሰቦች ና ህዝቦች ቀን በዓል በአማራ ክልል ደረጃ የማጠቃለያ መርሀ ግብር ዛሬ በደብረ ብርሃን ከተማ አስተዳደር ተካሂዷል። በበዓል አከባበሩ ላይ እንግዲህ መልእክት ያስተላለፉት የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት ደብረ ብርሃን ከተማ አስተዳደር የብሔር ብሔረሰቦች መናኸሪያ ሆናለች ብለዋል። በከተማችን የብሔር ብሔረሰቦች ና ህዝቦች በታሪካቸው፣ በቋንቋቸው፣ በሃይማኖታቸው በባህላቸውና በማንነታቸው የሚከበርበትና የሚገለጽበት ቀን ነው። በከተማችን እየተሰሩ ያሉና የታቀዱ ተስፋ ሰጪ ፕሮጀክቶች ጠንካራ የሚያደርግ ስርዓት መገንባታችን መሆኑን የሚያረጋግጥ ነው። ከሕዳር አንድ ቀን ጀምሮ እንግዲህ በአማራ ክልል በሁሉም አካባቢዎች በልዩ ልዩ መርሀ ግብሮች ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል ሲከበር ከርሟል። በአራት ምዕራፍ ተከፋፍሎ ነው በዓሉ ሲከበር የቆየው። ይህም በተለይ የአማራ ክልል ለብሔር ብሔረሰቦችና ሕዝቦች ለሕብረ ብሔራዊ አንድነት የሰጠውን ትኩረት ያሳያል ብለዋል። የክልሉ ምክር ቤት አፈ ጉባኤ ክብርት ፋንቱ ተስፋይ አማራ ክልል በተፈጥሯ ሕብረ ብሔራዊ ክልል ስትሆን በውስጧም የኦሮሞ ብሔረሰብ የዋግ ህምራ፣ የአዊ፣ የአርጎባ፣ የቅማንት ብሔረሰቦችና ሁሉም ብሔር ብሔረሰቦች ተዋልደው ተጋምደው የሚኖሩባት ህብረ ብሔራዊ ክልል ናት። ለእኛ ለአማራ ክልል ህብረ ብሔራዊ ስርዓት መገንባት የመኖራችን ተፈጥሮአዊ ባህሪያችን በመሆኑ ተፈጥሮን አክብሮ ህብረ ብሔራዊ ስርዓት መገንባት የህልውናም ጉዳይ ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ዋገኘው ተሻገር በበዓል አከባበሩ ላይ በክብር እንግድነት ተገኝተዋል። እሳቸው ባስተላለፉት መልእክት ላለፉት ሀያ ዓመታት የብሔር ብሔረሰቦችና ህዝቦች ቀን በዓል እንዲከበር የተደረገበት ምክንያት በህዝቦች መካከል አንድነት፣ መግባባት፣ ፍቅርና መተሳሰብ እንዲነግስ ነው ብለዋል። በተለይ ባለፉት የለውጥ ዓመታት ከመገፋፋት ይልቅ መሳሳብ፣ አብሮ መሆን፣ መቀራረብና በጋራ ማደግን ታሳቢ ያደረጉ መልእክቶች እየተላለፉ የብሔር ብሔረሰቦችና ህዝቦች ቀን በዓል ሲከበር እንደነበር ነው የገለጹት። የባህሉ አከባበር ተጨባጭ ውጤቶች ሲታዩም እስካሁን ሲከበር የቆየው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ሁሉም የሀገራችን ህዝቦች ማንነታቸው እንዲከበር ለፍትህ ነፃነትና ለዲሞክራሲ ስርዓት መከበርና መረጋገጥ በጋራ ጠንክረው እንዲሰሩ በወንድማማችነት ላይ የተመሰረተ ህብረ ብሔራዊ አንድነት እንዲጠነክርና ስር እንዲሰድ የፌዴራል ስርዓታችን የብዝሃነት አያያዝና የዴሞክራሲ ባህል ግንባታ እንዲጎለብትና እንዲጠነክር እንዲሁም የህገ መንግስት አስተምሮ ስራዎች መሰረት የጣለ ነው ብሎ መውሰድ ይቻላል። በአማራ ክልል የተፈጠረው የሰላም እጦት ህዝቡን ከፍተኛ ዋጋ እያስከፈለው እንደሆነ አቶ አገኘው ተሻገር ገልጸዋል። ጫካ ያሉ ኃይሎች የመንግስትን የሰላም ጥሪ ተቀብለው ጥያቄያቸውን በሰላም እንዲያስመልሱ መልእክት አስተላልፈዋል። በክልሉ ያጋጠመውን የሰላም ችግር ለመፍታት በሰላማዊ መንገድ ለመፍታት እየተደረገ ያለው ጥረት ተጠናክሮ መቀጠል አለበት። በተሳሳተ መንገድ ፍላጎትን በግጭትና በመገዳደል ለማሳካት የሚጥሩ ወንድሞቻችን መንግስት ያቀረበውን የሰላም ጥሪ ተቀበላችሁ እንድትገቡ ጥሪ አስተላልፉላቸው። ወንድሞቻችሁ፣ ጓደኞቻችሁ በየቦታው የሚገኙ በየጫካው የሚንከራተቱ በቃ በሏቸው መገዳደል ይብቃ። የአዲስ አበባ ከተማ አስተዳደር በአንድ ጀንበር የሰላሳ ሺህ ወጣቶችን ስራ ፈጠራ ንቅናቄ አስጀመረ። የስራ ፈጠራ ንቅናቄው በከተማዋ ያለውን የስራ አጥነት ለመቅረፍ ያለመ መሆኑን ከንቲባ አዳነች አበበ ተናግረዋል። ተመስገን ዳረጎት ዝርዝሩን ይዟል። የአዲስ አበባ ከተማ አስተዳደር የከተማውን የስራ ፈላጊዎች ወደ ስራ ለማስገባት የተለያዩ ተግባራትን እያከናወነ ነው። የዚህ አካል የሆነ በአንድ ጀንበር ሰላሳ ሺህ ወጣቶችን ወደ ስራ ለማስገባት ንቅናቄ አስጀምሯል። በምክትል ከንቲባ ማዕረግ የስራና ስልጠና ቢሮ ኃላፊ ሚሊዮን ማቴዎስ በተለያዩ ዘርፎች ለስራ ፈላጊዎች ስራ መፍጠር መቻሉን ተናግረዋል። በያዝነው በጀት ዓመት ለ350 ሺህ ወጣቶችና ሴቶች ቋሚ የስራ እድል ለመፍጠር እቅድ የተያዘ ሲሆን ባሳለፍነው አራት ወራት ውስጥ በ58,138 ላይ ለሚሆኑ ወጣቶችና ሴቶች እንዲሁም ሙሩቋን ቋሚ ስራ ዕድል መፍጠር ተችሏል። በከተማችን ውስጥ በተለያየ ጊዜ የስራ ዕድል ይፈጥልን ጥያቄ የነበራቸውንና ተደራጅተው ወደ ስራ ሳይገቡ የቆዩ ስራ ፈላጊ ወጣቶችን እና ሴቶችን በአንድ ጀንበር ከሚመለከታቸው የስራ ዕድል ከሚፈጥሩ መንግሥታዊ ተቋማት ጋር በመሆን ታሺ ለሚጠጉ ዜጎች በማንፋክቸሪንግ ኮንስትራክሽን፣ በከተማ ግብርና፣ በንግድና በአገልግሎት ዘርፍ የስራ ትስስርና የመስሪያ ቦታ እንዲያገኙ በማድረግ ዘላቂ የስራ ዕድል የሚፈጠርበት መረጋ መሆኑን ሁሉንም የስራ ዕድል የተፈጠረላቸውን የከተማችን ነዋሪዎች እንኳን ደስ አላችሁ ማለት እወዳለሁ። በንቅናቄ ፕሮግራሙ ንግግር ያደረጉት ከንቲባ አዳነች አቤቤ ስራ የተፈጠረላቸው ነዋሪዎች በቁጭት ውጤታማ ሊሆኑ እንደሚገባ አሳስበዋል። ትናንትና ስራ በመምረጥና ያለንን ቀ አቅም በተሟላ ሁኔታ ባለመጠቀማችን የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የእኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። የከተማ አስተዳደሩ ባለው ጸጋ ተለይተው ስራ በተፈጠረባቸው መስኮች ወደ ስራ እንዲገቡ መደረጉን ከንቲባ አዳነች አበቤ ተናግረዋል። ሰላሳ ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የስራ ዕድል ፈጠራና ስምሪት፣ ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። በዚሁ መሰረት ከዚህ ቀደም ጥያቄያችሁ ያልተመለሰ ወጣቶችና ሴቶች በኢንተርፕራይዝ በመደራጀት በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድና በአገልግሎት እንዲሁም በሌሎች አዋጭ ዘርፎች ዛሬ የምት የምትጀምሩ ይሆናል። በዶሮ እርባታ ዘርፍ የተደራጀችው ጎንደር እጀጃው በግንባታ መስክ የተደራጀው ኢንጂነር ሄኖክ ጌትነትና በቆዳና የቆዳ ውጤቶች ዘርፍ የተደራጀችው ቤተልሔም ግዛው በተሰማሩበት ዘርፍ ጠንክረው በመስራት ለበለጠ ውጤታማነት እንደሚተጉ ገልጸዋል። በግብርና ዘርፍ ነው ዶሮ እርባታ። ስልጠናዎች በዶሮ እርባታ ስልጠና አምስት ወር ሰልጥነን ወተናል። የተደራጀ ነው በኮንስትራክሽን ነው በሙያችን ነው። ያው ለምሳሌ ኢንጂነር ነኝ። ሙያዊ ስልጠናም ወስደናል። ጠናን አግኝተናል። ስለዚህ እንትን ቦታ ማግኝተናል። ሼርትላን ተሰጥቶናል። የመስሪያ ቦታ ተሰጥቶናል። አሁን ተሰጥቶናል ለቀጣ እንግዲህ ወደ ስራ እንደምንጀምር ነው የተነገረን። ማንኛውም የኮንስትራክሽን ስራ ለምሳሌ ህንፃ ስራ ሊሆን ይችላል። ሼድ ስራ፣ ዲጅ ስራ፣ መንገድ ስራ፣ ይህ የኮንስትራክሽን ስራዎችን እንሰራለን። አምስት አመት ነው የተሰጠን ሼዱ። ለአምስት አመት ደግሞ ለውጥ አምጥተን አስረክበን የተሻለ ካፒታል ኖሮን የራሳችንን ነገር ይዘን እንውጣለን ብለን ተስፋ እናደረጋለን። መቶ ፐርሰንት ያው ሁሉም የማህበሮች የማባል በሙሉ ቁርጠኛ ወደሆነን ወደ ስራ እየገባን ያለ ነው። የአዲስ አበባ ከተማ አስተዳደር በተያያዘው በጀት ዓመት ለ350 ሺህ ከተማዋ ነዋሪዎች ስራ ለመፍጠር ያቀደ ሲሆን በአራት ወር ውስጥ ከ158 ሺህ በላይ ስራ ፈላጊዎችን ወደ ስራ ማስገባቱን አስታውቋል። የጥያ ዓለም አቀፍ መካነ ቅርስ ለቱሪስት መዳረሻነት ለማልማት የክልሉን ኢኮኖሚ ለማነቃቃትና የአካባቢው ማህበረሰብ ከዘርፉ ተጠቃሚ ለማድረግ እየሰራ መሆኑን በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን ባህልና ቱሪዝም መምሪያ አስታወቀ። ዞኑ ዓለም አቀፍ መካነ ቅርሱን ለጎብኚዎች ለማስተዋወቅና የቆይታ ጊዜያቸውን ለማራዘም የሚያስችለውን የጥያ ፕሮጀክት ግንባታ ከፌዴራልና ከክልሉ መንግስት ጋር በመቀናጀት እየገነባ መሆኑንም አስታውቋል። ቤተልሔም ሰለሞን በ12 ሺ ካሬ ላይ ያረፈውና በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የሚገኘው የጥያ ትክል ድንጋይ ዓለም አቀፍ መካነ ቅርስ በውስጡ የተለያዩ የአካባቢውን ነዋሪዎች ቀደምት ታሪክ ባህልና አኗኗር የሚያሳዩ ቅርሶችንም ይዟል። መካነ ቅርሱ በ1972 ዓ ም በዩኒስኮ የዓለም ቅርስ ሆኖ መመዝገቡን የጥያ ትክል ድንጋይ አስጎብኚ አቶ በላይ ነህ ይናገራሉ። የጥያ ትክል ድንጋይ ከማዕከላዊ ኢትዮጵያ ከሚገኙ ቅርሶች መካከል አንደኛው ነው። ከሌሎች የቅርስ አይነቶች ለየት የሚያደርገው የጥያ ትክል ድንጋይ የዓለም አቀፍ ቅርስ ነው። በዩኔስኮ የተመዘገበው 1980 እንደ ኤሮፒያን አቆጣጠር ሲሆን በእኛ 1972 ዓ.ም ላይ ነው። በአጠቃላይ ይህን ስፍራ በምናይበት ሰዓት የመካነ መቃብር ስፍራ ሲሆን ከ12 እስከ 14 ክፍለ ዘመን በነበረው እዚ አካባቢ ላይ የእርስ በርስ ጦርነት ይደረግ ነበር፣ እና በዛ ጦርነት የተሳተፉ ጀግኖች ለነሱ መታሰቢያነት የተተከሉ ሀውልቶች ናቸው። እዚህ ግቢ ውስጥ የምናያቸው የሀውልቶቹን ብዛት 41 ሲሆን ረዝመታቸውም ከአንድ እስከ አምስት ሜትር ይረዝማሉ። ትንሹ አንድ ሜትር ነው። ትልቁ አምስት ሜትር ነው። ይህንን ዓለም አቀፍ ቅርስ ለመጎብኘት በየአመቱ በሺዎች የሚቆጠሩ ጎብኚዎች ወደ ስፍራው ይመጣሉ የሚሉት የዞኑ ባህልና ቱሪዝም መምሪያ ኃላፊ ብሩክታዊ ጸጋዬ፣ ይሁን እንጂ በሚፈለገው ልክ ገቢ እያስገኝ አልነበረም ብሏል። ከ35 እስከ 40 ሺ የሀገር ውስጥ የቱሪስት ፍሰት በአንድ አመት ውስጥ ያየዋል። ከ2 ሺ እስከ 3 ሺ 500 በአቬሬጅ በአንድ አመት ውስጥ የውጭ ሀገር ጎብኚዎች ይህን አካባቢ ይጎበኛሉ። እነዚህ ጎብኚዎች ግን እስካሁን ያለው እየመጡ አይተውት ብቻ ነበር የሚሄዱትና የሚጠበቅበትን ለሀገር አስተዋጽኦ አድርጓል ተብሎ አይታመንም። በየጊዜው የሀገርና የውጭ ሀገር ጎብኚዎች ጨምረው እንዲጎበኙትና የአካባቢው ማህበረሰብ ከዚህ ቅርስ ተጠቃሚ እንዲሆን የማዕከላዊ ኢትዮጵያ ማህበረሰብ ከዚህ ቅርስ ተጠቃሚ እንዲሆን ትልቅ ስራ እየተሰራ ነው። አሁን በመንግስት ደረጃ ይህንን ችግር ለመቅረፍና መካነ ቅርሱን በቱሪስት መዳረሻዎች በማልማት ከዘርፉ ተጠቃሚ ለመሆን ፕሮጀክት ተቀርጾ ወደ ስራ መገባቱንም ኃላፊዋ ተናግረዋል። በክቡር ዶክተር ጠቅላይ ሚኒስትራችን አብይ አህመድ ሀሳብ አመንጭነት አንድ ትልቅ ፕሮጀክት ተነድፏል። ሁለት ከተሞችን ያገናኝ በ128 ሄክታር ላይ ያረፈ የጥያ ፕሮጀክት በሚል ተሰይቦ ከ3.5 እስከ 5 ቢሊዮን ብር ሊያወጣ በሚችል ወጪ ዲዛይን ተደርጎ መሬት ላይ እያረፈ ያለ የቱሪስት መዳረሻ ቦታ ነውና፣ በሀገራችን ኢኮኖሚ ላይ፣ በአካባቢያችን ኢኮኖሚ ላይ ከፍተኛ አስተዋጽኦ እንዲያሳድር ለማህበረሰቡ ይህንን ጥሎ እንዲያልፍ ያው ስራ እየተሰራ ነውና፣ ማህበረሰቡ ከዚህ ትልቅ ኢኮኖሚውን ለማሳደግ አቅም ይፈጥራል ብለን እናምናለን። ከሀገር ውስጥና የውጭ ሀገር ጎብኚዎች በተወሰነ መልኩ ተጠቃሚ እንደነበሩ የሚገልጹት የአካባቢው ነዋሪዎችም አዲሱ ፕሮጀክት ሲጠናቀቅ ደግሞ የበለጠ ተጠቃሚ እንደሚሆኑ ተስፋን ሰንቀዋል። ለህብረተሰቡም በእውነት ትልቅ ጠቀሜታ እየሰጠነ ያለው አሁን ደግሞ ይበልጥ እንዲሰጥ በዶክተር የተሰጠነ ከፍተኛ የሆነ ስጦታ አለ። ፕሮጀክቱ ተጀምረዋል እና ይሄ ገቢ ያለው በተወሰነ ቱሪስቶች ይመጣሉ ያገቢ ለሶስት ለአራት ቦታ ተመደቧል። ክልል፣ ዞንና ወረዳ ለራሱም ድን ጭምር በእውነት ትልቅ አስተዋጽኦ ለዚህ እያደርገው ለከተማ ልማት ነው የሚያሉት፣ ለእነሱ ድርሻ ማለት ነው። በዛም ብዙ ህብረተሰቡ እንደ ትምህርት ቤት እንደ ወጣቶች መዋያ ውሃ፣ ከፍተኛ ልማቶችን በማልማት እየጠቀመበት ነው ያለው። ቀጣይ ደግሞ ከዚህ የበለጠ እንደምንጠቀም ነው እየጠበቅን ያለ ነው። የጢያ ትክል ድንጋይ አለም አቀፍ መካነቅርስን ለማስተዋወቅ የተለያዩ ስራዎች እየተሰሩ መሆኑንም የምስራቅ ጉራጌ ዞን አስታውቋል። በሰሜን ሸዋ ዞን 357 ሺህ ሄክታር ማሳ ላይ የለማ ሰብል መሰብሰቡን የዞኑ ግብርና መምሪያ ገለጸ። ፍላጎት ባላቸውና አመቺ በሆኑ አካባቢዎች ዘመናዊ የሰብል መሰብሰቢያና መውቂያ መሳሪያዎችን በመጠቀም ስራው እየተከናወነ ነው ብሏል። መምሪያው ፍላጎት ካለው ፍላጎት አኳያ የመሳሪያዎቹ አቅርቦት በቂ ባለመሆኑ ባለድርሻ አካላት ለጉዳዩ ትኩረት እንዲሰጡም ተጠይቋል። ብርሃኑ ደስታ በትንታኔ ተመልክቶታል። በሰሜን ሸዋ ዞን ከ563 ሺህ ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል። የያዝነውን ሕዳር ወር ጨምሮ በመጪዎቹ ጥቂት ሳምንታት ቀሪው ስራ ስብሰባና ውቅያ ላይ የሚያተኮር ነው። በቴክኖሎጂ ታግዞ ሰብልን የመሰብሰብ ወቅታዊ ተግባርን በተመለከተ በሞረትና ጅሮ ወረዳ እንደዚሁም በሲያደብርና ዋዩ ወረዳ ያገኘናቸውን አርሶ አደሮች ጠይቀናቸዋል። ያው ሰብል ለመሰብሰብ ማንኛውም ሰብል መባከን የለበትም እያንዳንዱ የስንዴ ክላስተር ደግሞ በኮምፓይነር ለማሰብሰብ ሁሉም አርሶአደር በዝግጅት ላይ ነው ያለ ኮምፓይነር አሁን እስከሚመጣ ስንጠብቅ እየረገፍ ተረፈብን እየተበላሸብን አለ። ወረዳው ነው የሚያመጣው በዋጋ ጨረታ አውጥቶ ያን የዋጋ ጨረታ ያጭ እስከሚያጫር ድረስ እንጎተታለን። የድር በየአመቱ የሚመጣውም እንትል ኮምባይነር እየሰፋ እየሰፋ ነው የሚመጣው። ከካቻምናው አምና፣ ከአምናው ደግሞ ዘንድሮ የተሻለ ነው የሚመጣውም ጊዜ በየአመቱ እየጨመረ ሰውም ደግሞ ወደ በሰው ማጨድ ቆርቶ በኮምባይነር ብቻ ሆኗል። በኪራይ ነው እየተጠቀምን ያለ ነው። ወደፊት ግን ወይ ሊኖርም ይችላል። አሁን ትራክተር የገዛ አርሶ አደር አለ። በአይደንም በትራክተር እናስወቃለን። ከይበልጡ ሁለቴ ጉልበት ከምንበዘበት በአንዴ ጉልበት ግን በኮምባይነሩ ብናጭር ነው የተሻለ ነው የምለው። ከዚህ በፊት ያለ ልምድ በማሽን ማስወቃት ፍላጎቱ በጣም ኃይለኛ ነው። አቅርቦቱም ያው ወረዳው ተራ እያስያዘልን ጭማሪ ሲያደርግ እስከ ቁጥጥር ድረስ የደረሰበት ደረጃ አለ። ሁለቱ ወረዳዎች በዞኑ ትርፍ አምራች ከሚባሉት አካባቢዎች መካከል የሚጠቀሱ ናቸው። በጥቅል ከ32 ሚሊዮን ኩንታል በላይ ምርት ከነዚህ ወረዳዎች ይገኛል። ይህም ከዞኑ አጠቃላይ የመኸር ዘመኑ እቅድ 16 በመቶ ገደማ ነው። ስንዴ ሰብል በሁለቱ ወረዳዎች በኩታ ገጠም በስፋት እየለማ ነው። በሙረትና ጅሩ ወረዳ ከአመታዊ ጥቅል የምርት እቅድ ስንዴ 50 በመቶ ድርሻ አለው። በሲያ ደብርና ዋዩ ወረዳ ደግሞ 75 በመቶ ከመኸር ዘመኑ የምርት መጠን ስንዴ ይሸፍናል። ከመልካም ድሮ አቀማመጥ ከዚህ ደም ከነበረው እና ከአርሶ አደሮቹ ፍላጎት አኳያ የዘመናዊ ሰብል መሰብሰቢያና መውቂያ መሳሪያዎች አቅርቦትን በተመለከተ ከሁለቱ ወረዳዎች የስራ ኃላፊዎች ጋር መረጃ ተለዋውጠናል። በስንዴ ኮሚኒቲ ብቻ ከ18 ሄክታር በላይ አልምተናል። ከዚህም ከአንድ 1 ሚሊየን ኩንታል በላይ ከስንዴ ብቻ ምርት እንጠብቃለን። ይህንን ደግሞ ስንሰበስብ ብዙ ጥንቃቄዎች ያስፈልጋሉ ማለት ነው። የምርት ብክነት እንዳይከሰት ያንን ለማድረግ እንግዲህ በኮምባይነር ሀርበስተር መሰብሰብ የተለያዩ ወቅቱን ካልጠበቀ ዝናብ ለማዳን በወቅቱ በደረሰበት ሰዓት ለመሰብሰብ እንግዲህ በቅድመ ዝግጅት ደረጃ እየሰራን ያለ ነው። ከዞንም ከክልልም ግብርና ቢሮ ጋር በጋራ እየሰራን ያለንበት ሁኔታ አካባቢው ለመካናይዜሽን ምቹ ነው። ዘጠና አምስት የመውቂያ ማሽኖች አሉን፣ አምስት ኮምባይነር አስራ ስምንት የተናከበ በትራክተር ጉልበት የሚሰሩ ሰባ ሁለት ትናንሽ ትሬሸሮች አሉ። ዘጠና አምስት አካባቢ እንደወረዳለን። ከዛ ውጭ ደግሞ ከሌላ አካባቢ የሚገቡ አሉ። እነሱ እንግዲህ ያው ስልክ እየደወል ነው መረጃ እኛ ጋር እየወሰዱ ነው። በእኛ በኩል ምርቱ ይመረትና ግን ደግሞ በተለይ ሜካናይዜሽን ላይ እንደኛ ወረዳ በጣም የተንቀረፈፈ ነው ጉዳዩ ማለት ነው። እና እሱን በተመለከተ እያደረግን ያለ ነው በኪራ የማስገባት ነው እየሰራን የነበረው ማለት ነው። የቅድመ ዝግጅት ስራ በዘንድሮ አመትም እየተሰራ ነው ያለው አምናም በተመሳሳይ ሜካናይዜሽን በተመለከተ በኪራይ ነው እየተሰራ ያለው። አሁን ላይ ግን ዘላቂ መፍትሄ እንዲኖር እንደ ግብርና አቅም ያላቸው አርሶ አደሮችን አደራጅተን ቁጠባ ቆጥበው ከባንክ የሚበደሩትን ብድር ተበድረው ግዥ እንዲፈጸምላቸው ና ስራ ላይ እንዲውል ነው እየተነጋገር ነው ያለ ነው። በቅርብ ጊዜ ሆን ሊሆን የሚችልበት እድል አለ። ይሄ በቅርብ እናስገባለን፣ አሁን እሱን በቅርብ እናስገባለን። አርሶ አደሩ ተጠቃሚ እንዲሆን እንሰራለን። በሰሜን ሸዋ ዞን ለሰብል ስብሰባ ና ውቂያ የሚያገለግሉ ዘጠኝ ኮምባይነሮች አስራ አንድ በትራክተር ጉልበት የሚሰሩ ማሽኖች ና ሀያ ስድስት አነስተኛ የውቂያ መሳሪያዎች በአዲስ መገዛታቸውን ከዞኑ ግብርና መምሪያ የግብአት አቅርቦት ቡድን ያገኘ ነው መረጃ ያመለክታል። በባህላዊ መንገድ የሚከናወነው ስራ እንዳለ ሆኖ አመቺ በሆኑ አካባቢዎች ና አቅርቦቱ በተመቻቸላቸው ወረዳዎች ነባሮቹን ና አዳዲሶ የሶቹን ማሽኖች በመጠቀም አሁን ላይ የሰብል ስብሰባ ሂደቱ ቀጥሏል ተብሏል። በዚህ ጉዳይ ዙሪያ በግብርና መምሪያ የሰብል ጥበቃ ቡድን መሪ አበበ ጌታቸው ማብራሪያ ሰጥተውናል። አሁን ወደ ስምንት ኮምባይን አርቨስተር ዞናችን ውስጥ ገብተው ስራ ጀምሮ ሰፊ ስራ የሞቃት ከሶስት መቶ ሀምሳ ሄክታር በላይ በኮምባይን አርቨስተር አጭዶ መውቃት የተቻለበት አግባብ አለ። ይሄ አምና ላይ ከመቶ አርባ አንድ መውቂያ ቴክኖሎጂ ወይም አነስተኛ ትሬሸር አገልግሎት ላይ ውለዋል። በዚህ አመት ደግሞ እስካሁን ባለው ዘጠና ዘጠኝ ትሬሸሮች ወይም አነስተኛ መውቂያ ቴክኖሎጂዎች ስራ ላይ መዋል ችሏል። አሁን ላይ የስንዴ ሰብል ደግሞ በሰፊው የተዘራባቸው ወይና ደጋማ አካባቢ ላይ ሰፊ የስንዴ ሰብል አለ። ይህንን ሰብል በኮምባይነር ይፈልጋሉ። በኮምባይነር በስተ ደረጃ አሁን ጨረታ ማውጣት ያወጡ ወረዳዎች አሉ። የሞረትና ጅሩና ሲያደብረ ወረዳ ሰፊ ስንዴ የማልማት አቅም ፖቴንሻልም አቅምም ስላላቸው እነዚህ ወረዳዎች በየዓመቱ ጨረታ ያወጣሉ። ቴክኖሎጂ እንዲወቃላቸው እንዲያጭልላቸው ክላስተርን የማመቻቸት ስራ በዞን በወረዳ ደረጃ ተሰርቷል። በፍላጎት ልክ የሰብል ስብሰባና ውቂያ ማሽኖች አቅርቦት አለመጣጣሙን የገለጹት አቶ አበበ ባለድርሻ አካላት ይህንን ጉዳይ በቅርበት እየተከታተሉ ምላሽ እንዲሰጡም ጠይቀዋል። በጣም በርካታ የሚባል አርሶ አደርና ባለሀብቶች ቴክኖሎጂውን ይፈልጋሉ። ስለዚህ የቴክኖሎጂ አቅርቦት ውስንነት አለና የሚመለከታቸው አካልም ደግሞ ይህንን አቅርቦት በአርሶ አደሩ ገብቶ ወደ ስራው መግባት ማስገባት የሚቻልበት ሁኔታ መኖር አለበት የሚል እምነት አለን። በዞኑ በዘር ከተሸፈነው መሬት እስካሁን ከ357 ሺህ ሄክታር በላይ የሚሆነው የተሰበሰበ ሲሆን ከዚህ ውስጥ 167 ሺህ ያህሉ የውቂያ ስራው የተጠናቀቀ መሆኑን ከመምሪያው ያገኘነው መረጃ ይጠቁማል። በመጨረሻ አጫጭር ዜናዎችን ወደ እናንተ እናደርሳለን። ሰላማዊ ትንጋት አቀርባቸዋለች። የስታትስቲክስ መረጃ የምንመኘውን የሀገራችን አፍሪካ እድገት እውን ለማድረግ የምንመራበት የልማት ካርታችን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የአፍሪካን የልማት አጀንዳ የሚመራውን የአፍሪካ ብሔራዊ ስታትስቲክስ ዋና ዳይሬክተሮች ኮሚቴ 19ኛ መደበኛ ስብሰባ በአዲስ አበባ ማስጀመራቸውን ምክትል ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ለ10 ዓመት የልማት እቅድና ለሀገር በቀል የኢኮኖሚ ማሻሻያ ስኬታማነት ስታቲክስን በወሳኝ አቅምነት በመለየት ትኩረት ሰጥታለች። የስታቲክስን አገልግሎት ተቋሙንም እያዘመነች ትገኛለች ሲሉም ገልጸዋል። ፖሊሲዎችን፣ የልማት ትግበራዎችንና ውሳኔዎችን ጥራት ባላቸው መረጃዎች ላይ ተመሰረቱ እንዲሆኑ እየሰራ እንገኛለን። የበለጸገችና ጠንካራ አፍሪካን የመፍጠር መሻታችን በማሳካት ረገድም ስታቲክስ ወሳኝ ሚና አለው ሲሉ በፌስቡክ ገጻቸው አስፍረዋል። የኢትዮጵያ ሎተሪ አገልግሎት የተጀመሩ ስራዎችን በማጠናከር ለውጤት ማብቃት እንደሚገባ የመንግስት ልማት ድርጅት ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የኢትዮጵያ ሎተሪ አገልግሎት የስራ እንቅስቃሴን ተመልክቷል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ኢንጂነር ስለሽኮሪ የኢትዮጵያ ሎተሪ አገልግሎት የተጀመሩ ስራዎችን በማጠናከር ተጨባጭ ውጤት ለማምጣት አሰራሮችን ማዘመን እንደሚገባ ጠቁመዋል። የቋሚ ኮሚቴው አባላት በበኩላቸው ተቋሙ ከሎተሪ ሽያጭና ማጫወቻዎች ጋር በተያያዘ ያሉ አሰራሮችን በማዘመንና ቴክኖሎጂን በመጠቀም ዲጂታላይዝ ማድረግ እንደሚገባ አሳስበዋል። የኢትዮጵያ ሎተሪ አገልግሎት ዋና ስራ አስፈጻሚ ወይዘሪት ቤዛ ግርማ በበኩላቸው በቴክኖሎጂ የታገዘ የቁጥጥርና ክትትል ስራዎችን በማጠናከር የተጀመሩ ስራዎችን ዲጂታላይዝ ለማድረግ በትኩረት እንደሚሰራ ገልጸዋል። ዘገባው የሕዝብ ተወካዮች ምክር ቤት ነው። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሐሚድ ከቻይናው የብሔራዊ ዳታ አስተዳደር ልዑካን ቡድን ጋር በሳይበር ደህንነትና ተያያዥ ዘርፎች ላይ ውይይት አካሄዱ። በቻይና ብሔራዊ ዳታ አስተዳደር ዳይሬክተር ልዩ ሊሆንግ የተመራ ከፍተኛ የልዑካን ቡድን በኢንፎርሜሽን መረብ ደህንነት አስተዳደር በመገኘት ከአስተዳደሩ ከፍተኛ የስራ ኃላፊዎች ጋር ውይይት ያደረገ ሲሆን የአስተዳደሩን የስራ እንቅስቃሴም ጎብኝተዋል። ጉብኝቱ ሁለቱ ሀገራት በሳይበር ደህንነት፣ በዲጂታላይዜሽን እንዲሁም በዳታ አስተዳደር ዙሪያ ያላቸውን የትብብር ስራ የበለጠ እንደሚያጠናክር ወይዘሮ ትዕግስት ሐሚድ ገልጸዋል። ዘገባው የኢንፎርሜሽን መረብ ደህንነት አስተዳደር ነው። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ጤና ይስጥልን።